ምዕራፍ አራት ቃየልና አቤል። አዳምም ሚስቱን ሔዋንን አወቃት፣ ጸነሰችም፣ ቃየልንም ወለደችው። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ በግ ጠባቂ ሆነ፣ ቃየልም ምድርን የሚያርስ ሆነ። ከብዙ ቀን በኋላ እንዲሆነ ቃየል ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ። አቤል ደግሞ ከበጎቹ መጀመሪያ የተወለደውንና ከሰቡት አቀረበ። እግዚአብሔር ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየልና ወደ መሥዋዕቱ ግን አልተመለከተም። ቃየልንም እጅግ አሳዘነው፣ ፊቱም ጠቆረ። እግዚአብሔር አምላክም ቃየልን አለው፣ ለምን ታዝናለህ? ለምንስ ፊትህ ጠቆረ? በእውነት ያመጣህልኝ አይደለም፣ አግባብስ በእውነት ታመጣልኝ ዘንድ ነበር። በደልህ እንግዲህ ዝም በል። በደልህ እንግዲህ ዝም በል። የወንድምህ መመለሻው ወደ አንተ ነው፣ አንተም ትሰለጥንበታለህ። ቃየልን ወንድሙን አቤልን፣ ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለው። እግዚአብሔርም ቃየልን አለው፣ ወንድም አቤል ወዴት ነው? ቃየልም አለ አላውቅም፣ በሆኑ የወንድሜ ጠባቂ እኔ ነኝን? እግዚአብሔርም አለው፣ ቃየል ምን አደረግ? የወንድምህ የአቤል ደም ድምጽ ከምድር ወደ እኔ ይጦል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክነ ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም። በምድር ላይ ኮብላይና ተቀበዝባዥ ትሆናለህ። ቃየልም እግዚአብሔርን አለው ኀጣቴ ይቅር የማትባል ታላቅ ናትን? እነሆ ዛሬ ከምድር ፊት ካሳደድከኝ ከፊትህ እሰወራለሁ። በምድርም ላይ ኮብላይና ላይና ተቅበዝባዥም ሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እግዚአብሔርም አለው እንዲህ አይደለም። እንግዲህ ቃየልን የገደለ ሁሉ ሰባት እጥፍ ይበቀልበታል። እግዚአብሔር ቃየልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። የቃየልን ትውልድኔ ቃየልም ከእግዚአብሔር ፊት ወጣ። በሄዶም አንጻር ባለችውን ኖድ በምትባል ምድርም ኖረ። ቃየልም ሚስቱን አወቃት፣ ጸነሰችም። ሄኖህንም ወለደች። ከተማም ሰራ፣ የከተማይቱንም ስም በልጁ ስም ሄኖህ አላት። ሄኖህም ጋይዳድን ወለደ። ጋይዳድም ሜኤልን ወለደ። ሜኤልም ማቱሳኤልን ወለደ። ማቱሳኤልም ላሜህን ወለደ። ላሜህም ለራሱ ሁለት ሚስቶችን አገባ። የአንዲቱ ስም አዳ፣ የሁለተኛይቱ ስም ሴላ ነበር። አዳም ዮቤልን ወለደች። እርሱም በድንኳን የሚቀመጡት የዘላኖች አባት ነበር። የወንድሙም ስም ዮቤል ነበር። እርሱም በገናንና መሰንቆን አስተማረ። ሴላም ደግሞ ቶቤልን ወለደች። እርሱም ናስር ብረት የሚሠራ ሆነ። የእህቱም ስም ኖሄም ነበር። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ስለ መቁሰሌ ብላቴናውንም ስለ መዋጋቴ ገድየዋለውና ቃየልን ሰባት እጥፍ ይበቀሉታል፣ ላሜህን ግን ሰባ ጊዜ ሰባት ሴትና ሄኖስ አዳምም ዳግመኛ ሚስቱን አወቃት፣ ጸነሰች፣ ወንድ ልጅንም ወለደች። ስሙንም ቃየል በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ሴትም ወንድ ልጅ ወለደ፣ ስሙንም ሄኖስ አለው። እርሱም የእግዚአብሔርን ስም መጥራት የጀመረ ነው።